ጤና ይስጥልን፣ የሰውኛ ዩቱብ ቤተሰቦች እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሳባ እባላለሁ። አንቺስ? ማለት የሰውኛ ባለቤት የዩቱብ ባለቤት ማለት ነው። ጤና ይስጥልን። እንግዲህ ዛሬ ተገናኝተናል ማለት ነው። እንዳጋጣሚ የባህል ልብስ ልታሰራ እኔ ጋር መጣች እና እስኪ ለምንበዛው እንትናለንን ብዬ ነው። ራሴን አላስተዋወቃቸውም ብዬ ነው። እና እንግዲህ ተምረሻል በደንብ ወይሻ ተመሪያ ያለው ብላለች። በደንብ ማለት ነውና አሁን ተማሪ ነሽ? ተማሪ ነኝ ብለሽኝ አዎ፣ ቶም እማራለሁ። ስለዚህ ተማሪ ናት። ምን ቪዲዮግራፊና ኤዲቲንግ የምማራለሁ። በጣም አሪፍ። ከዛ ሲቀጥል ደግሞ አሁን ምንድን ነው የምትሰሪው? ሌላ ሲል ስራ ይሰራል። ስለዚህ አሁን ዩቲዩበር ከሆነች ደግሞ የሶስት አራት ስራ ነው ማለት ነውና አበረታቷት። ገና ልጅ ነች፣ ተማሪ ነች። አበረታቷት አይደለ ራሷን ችላ እንድትሰራ ማለት ነው። አሁን ጊዜ የሚመጡ ወጣቶች የራሳቸውን ኮንተንት ይዘው ልጆች እየመጡ ነው ያሉትና፣ ስለዚህ እኛ ደግሞ ስናበረታታቸው፣ አበረታታቸው ትልቅ ደረጃ ይደርሳሉ። አበረታቷቸው። እንዲሁ እንደ አጋጣሚ ነው፣ እኛም እየሰራ ነው ያለ ነውና፣ ስለዚህ የሰዋ ሰውኛ ማለት ምን ማለት ነው? በትርጉም ላይ ያወጣሽው አይ፣ አይደለም። የሰውኛ ባህር የሆነ ነገር ለመስራት ነበር። አይዲያ ይሄ ነው። አሁን ድክ ድክ እያልኩኝ ነው። እመጣበታለሁ። ትልቅ ፊቸር ያለ ይሄ ነው ሰውኛ። እና እነሱ ደገፍ ካረጉኝ ደግሞ ያምር። ትልቅ ኮንተንት አለኝ ወደፊት። ጆም የመጣው ሰውኛ አልኩትም። ወደፊት ከምሰራው ነገር ጋር የእጄ ነው። የሰውኛ ባህር ያለው ነገር ነው የምሰራው። ስለዚህ በጣም አሪፍ የሆኑ ቁም ነገር ያላቸው እጅግ የሚጠቅሙ ለማህበረሰቡ ለማህበረሰቡ ልጆችን አቀርባለሁ፣ ነው እያሻለች። እግዚአብሔር ያሳካልሽ መልካም ሀሳብ ነው፣ እኛ የምንጠብቃለን። እስኪ ሰውኛ የተባለውን ፕሮግራምና በዛ የሚቀሩ ፕሮግራሞች አሁን ከወጣለት ርዕስ ጋር ምን ያክል ይጣጣማሉ የሚለውንም በዛው እናያለን፣ እንገመግማለን ማለት ነው። ስለዚህ ከእናንተ የሚጠበቀው ያው ሰብስክራይብ አድርጉ። ምን ያክል ሰብስክራይብ አለሽ? ማዛቸው ቪዲዮዎች ማለት ነው። በጣም አሪፍ። ስለዚህ እዚህ በኋላ እንግዲህ በከባዱ በረጅሙ ለመስራት የነሱን ፍቅር እያየን በቃ የሌለ ነው። የእኛ ህዝብ እኮ ያበረታታል፣ ሆነ ለመናገር ያበረታታል። ያው አንቺ ጥሩ ከሆንሽ ያው ብቻ። ግን ያው የሚያስጠሉ ነገሮች አሁን ላይ የሚያስጠለው ነገር ይዘር ፖለቲካ፣ ሃይማኖት ላይ ሳት ገቢ፣ በስነ ስርዓት ልክ ሰውኛ እስከ ድረስ ስሙንም የሚያኮራ ስሙንም የሚመጥን ስራ ይዘሽ የምትመጭ ከሆነ ሰው ሰብስክራይብ የማያደርግበት የማያበረታታሽ ምክንያት አይኖርም ማለት ነው። እኔ እንደዛ ነው የማስበው። የቤተሰቦችም ደግሞ ፍቅር ናቸው። ሲጀመር ሰውን ለማበረታታት ሰውን ደግሞ ጥሩ ደረጃ ሲደርስ እንደማየት የሚያስደስታቸው የለም። እኔ ኮራባቸዋለሁ በበኩሌ ማለት ነው እና ስለዚህ ቪዲዎችን ፖስት ካደረግሽ በኋላ ሸር አድርግልሽ አለው ያለው ነገር ደግሞ እና ያለን ማለት ነው አይሻልም እና፣ ስለዚህ እስኪ በትንሹ አሁን አንቺ ስለ ራስሽ እስኪ አንቺ ለምሳሌ ስምሽ፣ መስራት ያሰብሽው፣ ለወደፊት አላማሽ፣ ትንሽ አባር የለን። ያው እንግዲህ ስሜ ትክክል ስሜ፣ በዩቲዩብ ስሜ ደግሞ ሰውኛ ቲዩብ ነው። እና መስራት ያሰብኩትን ሰው ላይ የተመለከተ ነገር ነው አቅመ ደካሞች ላይ ነው በብዛት መስራት የምፈልገው። እንደ ፕሮጀክት ያዝኩት እሱን ነው የተረሱ ሰዎች የት ናቸው የሚለውን ነገር ትልልቅ ሰዎች በጣም ጠንካራ ስራ ሰርተው፣ ግን የት እንዳሉ አናውቅም። እነሱ የት ናቸው የሚል ሀሳብ ነው በሰፊው የምመጣበት ነው። ደግሞ እሱን አሁን ላይ በትንንሽ ነገሮች ብመጣም ትልቅ ላይ ትልቅ ደረጃ የሚደርስ ፕሮግራም ግን አለኝ፣ ፕሮጀክት አለኝ እንደናንተ ፍቃድ እና ድጋፍ ደግሞ አመጣለሁ ብያስባለሁ። ከእግዚአብሔር ጋር ይሆናል ይሆናል። መልካም ሀሳብ ሲሆን እግዚአብሔር ደግሞ የማይደግፍሽ ግፍሽና የመረዳው ምክንያት አይኖርምና ስለዚህ በርቺ። እንግዲህ አሁን እንደምታወሪ ከሆነ በጣም ትልቅ ነገር ነው። ስለዚህ ይህንን ነገር ደግሞ ተግብረሽና ከግብ አድርሰሽ ለማየት ያብቃን ማለት ነው። ስለዚህ እናንተም ደግሞ የሚሰማችውን እንዲሁም ደግሞ እንዲህ ብታደርጊ እንደዚህ ቢሆን አለ ለአንዳንድ ጊዜ እንደዚህ አዲስ ስትሆኚ እንደዚህ እንደዚህ ብስተሪ ሰው እራሱ እንትን ይሰጥሻል። የሆነ ነገር እንዳድቫይስ የሚመክርሽ ነገር አለና እንደዛ እንደዛ ይላል የእኛ ሕዝብ ያው፣ ክፉ ሲሆንም ክፉ ነው፣ ጥሩ ሲሆንም ደግሞ ክልክ፣ ያለ መውረዱንም ከፍ ማድረጉንም ይችልበታል። ያን ደግሞ እንደራሳችን ነው እንደራሳችን እኛ እንደምንሰጣቸው እንትን ነው እና በእርግጥ አንዳንድ ጊዜ አንቺ ጥሩ ነገር መልካም ነገር ይጀመጣው ነው መልካም ነገር ነው ብለሽ ብራስሽ ያስበሽ በእነሱ እይታ ደግሞ መልካም ነገር ላይሆን ይችላል እና አንቺ ትክክል ወይ አንቺ ቆንጆ ነው እኮ አንቺ ያሰብሽው ነገር። ስለዚህ ሰው ደግሞ ትክክል ላይ መስለው ይችላል ምናልባት። ስለዚህ ብዙ ሰው አለ ብዙ እንደ ሁላችንም እንደ መልካችን እንደ እንደ አካላችን እንደ ፊዚካላችን ሁላችን የተለያየ ነው እና ተሳሰባችንን። ስለዚህ ከምንም በላይ ደግሞ የተመልካቾችሽን ፍላጎት እያዳመጥሽ ብትሰሪ ቪዲዮ አሪፍ ነው። እንደ እንደኔ ማለት ነው ለምን እንደዚህ ብሰሪ ከአንቺ ከምስተሪው አንፃር እንደዚህ ብታደርጊ፣ ነገ ደግሞ እንደዚህ አይነት ወይም ደግሞ ኮሚኒቲ ላይ ምን አይነት ቪዲዮ ልቀቅላችሁ ምን አይነት ቪዲዮ ልስራላችሁ ብለሽም እንደዚህ ፎቶ ፖስት ብታደርጊ ጽፌበት የሚፈልጉት ነገር ስለምስ አሁን እንደዚህ ብስተር የለን። ምናልባት እነሱ ስር ያለሽ አንቺ የማትችው ሊሆን ይችላል፣ ግን ደግሞ እያየሽ የሰው ፍላጎት ቢያንስ ምን ያክል ነው ብያሽ የምታውቂበት ይሆናል ማለት ነው። ፍላጎታቸውን ታውቂያለሽ ብዬ አስባለሁኝ። እና ስለዚህ ከአንቺ የሚጠበቀው መበርታት፣ አሪፍ ቪዲዮዎችን መስራት ነው ከምንም በላይ ማለት ነው። እኔ እንደዛ ነው የሚሰማኝ፣ ምክንያቱም አሪፍ ቪዲዮዎችን መሰሪ ከሆነ ጥሩ ኮንተንት ካለሽ የማይታይበት ምንም ምክንያት የለም። በእርግጥ አሁን ላይ የኛ ህዝብ የስራ ቪዲዮ አያይም። ስራ ስሰሪ፣ የስራ ቪዲዮዎችን አያይም። በቃ ተርኪም ልክ ያላደለ አንዳንድ ጊዜ አንዳንዱ አብዛኛው፣ በቃ እንደውም አብዛኛው ካፕል ቪዲዮዎች አሁን ተፋታን፣ አሁን ችት አረኩባት፣ አሁን በላይ ዋላ ደረሙ፣ አሁን እውነት ዛ ግር ነት ቪዲዮች ይታያሉ። ሻውችት ማለት ከሚስቱ ላይ በባሏ ላይ መሄድ ምኑን የሚያስደስተው ምን ሆኖሽ እናንተ ደስ ብሏችሁ ልታዩት የምትችሉት እና ሰው ደግሞ እንደዚህ ሲሆን ደግሞ ወጣቱ እንደዚህ አይነት ነገር ነው እየለመደ ይመጣል። በቪዲዮ ያደረገውን ደግሞ በተግባር የማያደርግበት ምን ምክንያት የለም። ትውልድ አለቀ ማለት እያደለም ገና ተማሪ ሆና ገና ከቤተሰቡ ሳትወጣ ልጅታ ሁለቱና ትመጣለች። እንደዚህ እንደዚህ ሲባል ማለት ነው ያየን ነው። አሁን ቲክታክ ላይ ዩቱብ ላይ ያየን ነው። አሁን ወጣቱ እንዴት እየሆነ እንደሆነ ማለት ነው። ግን አስተማሪ የሆነ ለህብረተሰቡ ነገ ነገ ነገ ነገ ጠዋት ማለት ነው። ከአንቺ ጀርባ ልጆች ይመጣሉ። ስለዚህ እናታቸውን የምሰረውን ቪዲዮ ያ ያለው አደለ ምን አይነት ቪዲዮ እንደሆኑ። ስለዚህ ልጆችን የማያሸማቀቅ እኔ ያንተ እናት ተሳዳቢ ከሆነች ያንተ እናት እኮ እንደዚህ ነበረች። በእናቱ ያፍራል ልጅ በአባቱ ያፍራል። ተሳዳቢ፣ ብሔርን የሚሳደብ፣ ሃይማኖትን የሚሳደብ በማያገባው ገብቶ ስለ ህዝብ ብዙ ነገር ስለ አጸያፊ ነገር የሚያወራ ከሆነ ያን ልጅ በአባቱ ይሸማቀቃል፣ በአባቱ ያፍራል። ምክንያቱም አባቱ እያወራው ያለው እና አባቱ የሚሰረው ቪዲዮ ለልጁ የኋላ ታሪክ ጥሩ አይደለም። ስለዚህ አሁን እኛ ብር እናገኝበታው፣ ብር የሚያገኙ እነሱ ናቸው። የውሸት ቪዲዮ የሚሰራ ሰው ነው ብር የሚያገኙ። የውሸት ነገር በ የትዋና የለንም ሰውም የሚያየው እሱ ነው። ለምን የኛ ህዝብ ትምህርት አሁን አይፈልግም? ትምህርት ሰልችቷቸዋል፣ ቁም ነገር ሰልችቷቸዋል። እኔ ምን አውቃለሁ፣ እኔ እንጃ። ምንድነው ችግሩ ብሎ መጠየቅ አሪፍ ነውና ግን የሚሰሩ ልጆችን የሚወጡ ልጆችን በመልካም ነገር በጥሩ ነገር በጥሩ ኮንተንት በሚጠቅም ነገር ለህዝብ በሚጠቅም ነገር ወጣቱ ነገ ጥሩ ነገር የሚያስጨበጥ ቁም ነገር የሚያስጨበጥ ይዘው የሚመጡትን ደግሞ ብናበረታታቸው አሪፍ ነው። አሁን በጣም ጎበዝ ልጆች አሉ። በጣም ጎበዝ ልጆች እንደዚህ ትርኪ ምርኪ ሳይሆን ጽድት ያለ ቪዲዮ የሚሰሩ ትክክለኛ አስተማሪ ለወደፊትም የሚጠቅም ቪዲዮ የሚሰሩ ሰዎች አሉ። የሚገርምሽ አንድ ሺህ አይሞላም እይታቸው ራሱ ማለት ነው ግን ይሄ ትርኪ ምርኪ አሁን እዚህ ገባው እዚህ ወጣው ነገ ሌላ ወንድ ያስኩኝ ዛሬ ሌላ ሴት ያስኩኝ ዛሬ ሌላ ሴት ጋር አደረኩ ነገ ሌላ ሴት ሌላ ወንድ ጋር አደረኩ የሚል ቪዲዮ ግን በጣም ነው የሚታየው። በጣም እኔ ይገርመኛል። እና በቃ እንደው ህዝቡ ግን ምን ሆኖ ምን አይነት ወረርሽኝ ነው የገባ ያለው? አንዳንድ ጊዜ ማለት ነው ነው ወጣቱ ሆኑ እየተመረዘ ያለው ስለሆነ ዛሬ በቪዲዮ የተሰራ ደግሞ ነገ ጠዋት ደግሞ ሲባል ሲባል መቀራረብ ይመጣል፣ ወደ ተግባር ይገባል። ከአንድ ሁለት ከሁለት ሶስት እየሆኑ ይመጣሉ ማለት ነው። እና ከባድ ነው ማለት ያሳፍራል። አንዳንድ ጊዜ ማለት ነው። እና ብቻ እግዚአብሔር ልቦና ይስጠን። ለምን መሰለሽ ሰው ይሄ ለፍቶ መስራት ሰርቶ ማግኘት አይፈልግም። በቃ ይሄ በአቋራጭ ሳትደክሚ ማግኘት ነው እየፈለገ ያለው እንጂ ይሄ እጅሽ ተቋቁሮ እግርሽ ተቋቁሮ ፊትሽ ተቋቁሮ በስራ ስርዓት በደንብ እየሰራሽ ምናምን ነገር ትልቅ ደረጃ የደረሱ ሰዎች ውስን ናቸው ሲጀመር። እና ሰው ደግሞ ይሄንን ስለማይ ምን አገባኝ እንዴ ሳልደክም ሳል ተጣጥለው ካሜራ ብቻ አይተ በአካልና በካሜራ ሌላ ሰው ነ ከዛ ህዝቤ ደግሞ ይሸወዳል ማለት ነው። ብቻ እግዚአብሔር ልቦና ይስጠን ለሁላችንም። ትክክለኛውን መንገድ ይምራል። እውነት አይምሯችን ይመልስልን ነው እኔ የምለው በበኩሌ ማለት ነው። ለምን የምናየው ነገር በጣም የሚያስጠላ ነገር ስለሆነ፣ እንደ መካሪም የላቸውም። አንዳንድ ጊዜ ተው ብሎ እንኳን አሁን እነሱ እንኳን ተው ብሎ ማየት እንኳን ቢያቆሙ ይመለሳል። እነዚህ ሰዎች ለካ እየሰራን ያለነው ነገር ስህተት ነው ለካ ለትውልድ እናስተላልፈው ዝሙትን ነው ለካልኦት ልድ እንድናስተላለፉ ችት ችት ነው በቃ ብለው እንኳን ወደኋላ ተመልሰው ሌላ ቪዲዮ እንኳን እንዳይሰሩ እኛ በዘው ያየናቸው እየቀጠልን ነው። እነሱም ደግሞ እያበረታታናቸው ነው። ስለዚህ ችግሩ ከእነሱም ብቻ ሳይሆን የእኛም ችግር አለብን ማለት ነው። እንደኔ እንደ የተሰማኝን ነው እያልኩ ያለሁት እኔ ጨርሻለሁ፣ በበኩሌ ማለት ነው። ወዳቸዋለሁ አንቺስ? እኔም እንደዛ ሳቢዬ፣ ስላገኘሁሽ በጣም ደስ ብሎኛል። አስተማሪ እና መካሪ ነገር ነው ያስተላለፍሽው። ሁላችሁም ደግሞ ከዚህ ትምህርት ብትወስዱበት አንድ ጎዳ እና ታርፍበታል እና ሳብዬ ደግሞ መጥቼ ድጋሚ በሌላ ጊዜ ደግሞ ቀሚሶችን ለብሼ የምሰራበት ቀን ይኖረኛል። አረ ቀሚሶችን ለማየት ደግሞ ለመውሰድ ስመጣ ደግሞ ለብሼ እዚሁ በቤቷ እንሰራለን። ሌላ ቪዲዮ ጠብቁን ጠብቁ። በጣም አመሰግናለሁ። ክብረት ስጥልኝ ሊሆነ ለ እንግዲህ ጎበዝ በርቺ በርቺ አንድ አሁን ይኸውልሽ ብዙ ቪዲዮ ሰርተሽ ቆንጆ ቪዲዮ ሰርተሽ ደክመሽ ለፍተሽ ላይታይልሽ ይችላል። ሳይታይ ሲቀር ተስፋ ልትቆርጥ ትችያለሽ። ብዙ ሰዎች እንደዚህ ነው የሚያደርጉ። ምንም ተስፋ መቁረጥ የሚባል ነገር የለም። ብትቺ ጎበዝ ልጆች የሚሰሩ ወንዶቹም ሴቶቹም፣ እንደዚህ በቃ እድሉን ያላገኙ ግን መስራት የሚፈልጉ ልጆች አደለም? ከእነሱ ጋር ቆንጆ ኮንተንት ቆንጆ ቪዲዮ ስር አሪፍ። አንቺ የመሰለሽን ቪዲዮ ማንኛውም ሰው የመሰለውን ቪዲዮ እስከሰራ ድረስ የመሰለሽን ይታይልኛል ያልሽው እንደው ከዚህ በኋላ ማርያምን ይገርመኛል አንዳንድ ጊዜ ለምን ለምን እንደው ታውቂያለሽ እኛ ውስጣችን ስንት ታለንት አለ፣ ስንት መስራት የምትፈልጊው ነገር አለ፣ ስንት አስተማሪ ነገር አለ። እንደማይታይ ስለምታውቂው ስሽን አፍረሽ ዝም ትያለሽ። ስለዚህ አንቺ የሚስማማሽን ይሆናል የምትፊል ቪዲዮ መስራት ትችላለሽ ማለት ነው። ከምንም በላይ የራስሽን ውስጥ ማዳመጥ ነው። ሌላ የሚያግዙሽ ወንዶችም ሴቶችም እንደዚህ አብረውሽ የሚሰሩ ካለም ደግሞ አሪፍ ነው ብዬ አስባለሁ። በአጭር ጊዜ ቶሎ ወደ ህዝብ ትቀላቀ ያለች ብዬ አስባለሁ። ይሆናለኝና፣ የነበረን ቆይታ ይህንን ይመስል ነበረ። መልካም ጊዜ፣ የሰውኛ ቤተሰቦች። ባይ ባይ።